እንደ ቤተሰብ ሆኖ በቃ አዎ ይሄ ደጋፊ ነው የሚመስለው ማለት ነው እንዴ ይሄ በዱባይ በኩል የሩታ አባት ነው እንዴ እስክ ድረስ ማለት በዱባይ በኩል አላውቅም እንግዲህ ለሁለት ያመረቱትን መሰለኝ እና ምንድን ነው ደጋፊ ቀድቤለሁ ምናምን ማለት ስራው አልመሰለም አሁን ሌላ ሰው ቢሆን ስራ ላይ ካስታወሳቸው አንዳንድ ሰው ስራ ነው ይሄ ነው የእኔ የተሰጠኝ እንትን በቃ ይሄን ነው መሰራው ምናምን ብሎ ያህል ይሰማል እሱ ግን ሩቱ ሙሉ ምናምን በቃ ከዛ በኋላ ደስታው ምናምን ፍክት ምናምን ይላል። ምናም ከኔ ጋ ያለው ነገር ይሄ ሁን ሀቃቁን ትናገራላችሁ። ከዛ በኋላ ደግሞ ከኔ ጋ ያለህ ችግር ደግሞ በኋላ እናወራለን። እሱን ችግር የለም ማለት እኔም አንተም ወንድ ልጆች ነን። እውነቴ ነው የምላችሁ። እግዚአብሔር ሲፈቀድላችሁ ብቻ ነው የሚሆነው። አብሬሽና ሩት ተወደዋል። በቃ ተወደዋል። ከልብ ነው የተወደዱት። አንዱ እየተነሳ ቪዲዮ መስራት አንዱ መሳ ምንድን ነው እንዴ? ኦፍኮርስ ቪዲዮ የምሰራው ሁሉ ቅናት እንጂ ምንም አይደለም። ራሰኑን እንደዚህ እንደዚህ ያዘናችሁ አትምሰሉ፣ አትምሰሉ። እኔንም አንዱ የሆነ ነገር ስትለይ ነበረ። እዚህ ጋር የሆነ የሆነ ነገር ይሩጥ። አንተ ሰዓት የለኝም ለአንተ፣ ና ውጣ። ሶሪ ሰዎች ይቅርታ ይበልሱ። አንተ አይደለም ምናልኩት ው ማለት አሁን ያው ዓይኔ ላይም እንዳየኸው ለአቅመ አዳም ደረሳለሁ። ያው አሁን የማልዋል ትችላለህ። እና ከለፈው እኔ አይናፋር እኮ ነኝ፣ ብዙ ማውራት አልችልም። ግን እ ለእንዲህ ነው። ማሬ፣ ምን ምግብ ልንበላ ነው? አንዴ፣ አይ የሆነ ነገር ልቅጣው፣ የሆነ ነገር ልቅጣው። ቅጣኝ፣ ቅጣኝ፣ ቅጣኝ፣ ቅጣኝ፣ ቅጣኝ፣ ቅጣኝ፣ የቅጣኝና አዎ ይናገሩ። አይገንሱም እያልኩሽ ቁጭ ብድግ። ይኸው ይኸው አስር ቁጭ ብድግ። ና ና ቁጭ ብድግ። የፈጠነ ቶሎ በቃ አምስት ይላል እንደ በቃ ይኸው። አይ ምን ልንሄድ ይሳቅ ይሳቅ። እንትኑ ውሃውን እዛ ጋር እንደዚህ ያዘው እና ተሽከርከር። ይሳቄ እንትኑ አይላንዱ አለ አይደለ? አይላንዱን ያዘው እና ማለቴ፣ አሁን በዚህ ሙቀት እንደዚህ ሙቀቱ ገድሎኛል እያልኩ አሁን እንደዚህ ይጨክናል። እኛ ኢትዮጵያኖች መረዳዳት መደጋገፍ ባህላችን ነበረ። ሰዎች በጣም ወዳችሁ በሳብ ደውልልኝ፣ በሳብ ደውልልኝ። ሰዎች በጣም ነው የምወዳችሁ። መልካም ጊዜ የሆነላችሁ። ፎሎ ያላረጋችሁ ሰዎች ፎሎ አድርጉ። አንድ ሚሊዮን ፎሎወር እኮ ምገባ ልጅ ነበርኩኝ። እንግዲህ ያው ሂስድ በዛ በየጊዜው ይዘጋል። 3 መቶ ሺ አንዴ 3 መቶ ሺ ምናምን ምንም ማድረግ አይቻልም። ግን አሁንም ዋን ሚሊዮን በቅርቡ እንገባለን። እወዳችኋለሁ። ባባይ ፎሎ እያደረጋችሁ አንዳረ ለምን ትዋሸናለን? እንዲህ አግብታ አላገባም።